ይችላል እዛ፣ ሚያ ትመታለች። ያን የመን እንደ ጉድ ትደበድባለች። ሙስሊሙ ሰጥቶ ይፈረጃል። ምንም ማድረግም አይችሉም። ምክንያቱም ቁዋ የሚባል ነገር አለና። ነገር ግን ለዚህ ያበቃን ምንድን ነው ነው ሼክ አልባኒ ዛሬ አይደለም አፍጋኒስታንን፣ ፍልስጢንን እንደዚህ በሚደበደብበት ሳይሆን የተናገረው እሱ። ታውቃላችሁ ምን እንዳለ ሼክ አልባኒ ረሂመሁላህ፣ ተከራካሪው አካል እየተከራከረው ነበረ። እና ኢራቅ በሚደበደብበት ጊዜ አካባቢ የሆነ ንግግር ተናገረ። እንደው ነቢያችን ሰለላሁ ዐለይሂ ወሰለም አልነገሩንም? ይህንን ክስተት አለ ኢዛ ተባያዕቱም ቢልዒና። ወንድምቶች ይሄን ሐዲስ ያው ዛሬ በአማራ ክልል የሚከሰቱ ጉዳዮችን በተለያዩ በኦሮሚያ ክልልም ሆነ በትግራይ ክልልም ሆነ በተለያዩ ክልሎች ውስጥ የሚከሰቱ ነገርን አስመልክቶ ሙስሊሞች ላይ አንዳንድ ደናቁርቶችና የሚዲያ ነጋዴዎች የሚያደርጉትን አይደለም لا يعرفون الدين ولا يعرفون الاسلام اصلا بس يتسمون ايش

ሩወይ ቢዳዎችና ታማኙ ውሸታም ውሸታሙ ታማኝ እውነተኛ ማለት ነው። ታማኙ ከሀዲ ከሀዲ ታማኝ እየተደረገ ነገራቶች የሚገለባበጡበት ቀን ይመጣሉ ካሉ በኋላ መጨረሻ ላይ ሩወይ ቢዳዎች ይናገራሉ አሉ። ሶሃቦቹ ወመር ሩወይ ቢዳቱ ያ ረሱላላህ ሩወይ ቢዳ ምንድና አንቱ የአላህ መልእክተኛ ሲሏቸው ረጁል ታፊ ሰፊ ታፊ ውዳቂ ከንቱ የሆነ ሰው ማህበረሰብን ወክሎ ይናገራል አሉ። አላያችሁ መጠየቅ የራሱ ይገርማል። አላያችሁ ብዬ መጠየቅ የራሱ ታፊ ውዳቂ፣ ወራዳ፣ የዘቀጠ የሆነ ላ ዒልመ ዱንያ ወላ ዒልመ ላኸረ ወላ ዒልመ ዲን፣ የዲን እውቀት የዱንያ እውቀት የለ። የዱንያ እውቀት መኖሩ ዲን ላይ እንዲናገር ያደርገው እንደ ብድግ ብሎ ሉካ እብን ሉካ ዘረቢስ የሆነ ዘረ ቆራጣ የሆነ ዘረ ስላችሁ እዚ ጋር አማራ ኦሮም ጥርቅስ የሚባል የአማራ የሆነ የሚቆምበት በዲን ላይ ቆም የሚራመድበት የሌለው ሉካ ኢብኑ ተንስቶ ሲናገር፣ በቃ ደረቱን ነፍቶ በሚዲያ ላይ እኔ እኮ ማንም አልፈራም ብሎ ሲያንጓ፣ እንደዛ አይነት ቀን ይከሰታል ብለዋል። ይኸው ተከሰተ እያየን። ነቢያችን ሰለላሁ ዐለይሂ ወሰለም ያሉት እዚህ ጋር። አሁን ዋነኛው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አሁን ክልል ጠርቻላችሁ ብሔርም ጠርቻላችሁ። ምን አሉ? ኢዛ ተባያዕቱም ቢልዒና ይህን ያሉት ነብያችን ናቸው። ወንድም እህቶች ፖለቲከኛ አይደለም ያለው ነብያችን ናቸው። በወለድ ስትሻሻጡ በኦሮሚያ ክልል ውስጥ ወለድ የለም መጠየቅ የራሱ ማፈር አለብኝ። በአማራ ክልል ውስጥ ወለድ የለም፣ በትግራይ ክልል፣ በኢትዮጵያ በአጠቃላይ ወለድ የለም። ወለድ ማለት ትንሸኛዋ ዝቅተኛዋ ሰባ ሁለት ቅርንጫፍ አለው። እሱ ወለድ ማለት ሰባ ሁለት ክፍል አለው። ዝቅተኛዋ ትንሿ እናትን አደባባይ ላይ ከመገናኘት ይበጣል ዛሬ እኛ ልጁን አስረገዘ ምናምን ወሬ ስንሰማ በጣም እንድነግጣለን፣ አይደል? ትንሽኛዋ ከሰባ ሁለቱ ውስጥ ዝቅተኛ የመጨረሻ ትንሽ የተባለችው አደባባይ ላይ እናትን ከመገናኘት የከፋ ነው። ወይም ወንጀሉ ከዛ ጋር የሚወዳደር ነው። ሪባ ወለድ ማለት ነው። በያ ቦታው ላይ ግን አወለዳለ ሙስሊም የሆነ አብዛኛው ወለድ ሲበላ እንሰማለን፣ ሪባ ማለት ነው ከመንግስት ከባንክ እየወሰደ። اذا تبايعتم بالعينه هذا ታውቃላችሁ ወለድ ማለት ከአላህ ጋር ጦርነት መክፈት ነው። ታዲያ አንተ ሀቢቢ ብሔር ውስጥ በፈለከው ግባ፣ ከአላህ ጋር ጦርነት ከፍተህ ወለድ እየበላህ። ከአላህ ጋር ጦርነት መክፈት ነው ብለናል፣ ቁርአን አንቀጽ ነው ያለው። ከአላህ ጋር ጦርነት ከፍተህ አከለ ይገድለኝ አከለ ሰነጠቀኝ ማለት አታፍር። መጀመሪያ ከአላህ ጋር ቆም ጦርነት አትቶብትም አትመለስም። መጀመሪያ ምክንያቱም ከአላህ ጋር የገጠመው ወራዳ ነው፣ ውርደት የሚያጋጥመው ይሸንፈት ነው። ከአላህ ጋር ጦርነት እኮ ገጥመሃል ሪባ ወለድ ስትበላ አላህ ጋር ጦርነት ገጥመሀል። አንተ ኢዛ ተባያዕቱም ቢልዒና በወለድ ስትሻሻጡ ወተባዕቱም አዝናበል በቀር ወረዲቱም ቢዘርዕ አንድ አይነት ትርጉም ናቸው፣ የሚቀራረቡ ናቸው። እርሻ ላይ በተጠመዳችሁ፣ በዱንያ ጥቅም ላይ በተጠመዳችሁ ሰዓት ማለት ነው። በዱንያ ላይ ወንድም ወንድሙን እየሸጠ አይደለም? በፖለቲካ ስም ሙስሊም ወንድሙን እየሸጠ አይደለም? መሬት ላይ በሆነች ድንበር ላይ ተጋፍተው በጥይት ወንድሙን እያሳደደ እየደፋ አይደለም። ሚስቱን አገር ተቀምጦ መርፌ ተወግታ ወደ ውጭ ሀገር ወጥታ ሰርታ እንድትመጣ እየጠበቀ አይደለም። ክብሩን ማለት ነው ክብሩ እናት ልጇን መርፌ ተወጊና ሂጂ እያለች አይደለም። እናት እናት እናት ከመሆኗ ጋር ለምንድነው መርፌ የምትወጋው? ዲቃላ አርግዛ እንዳታጠፋኪ ስማቸውን፣ ከዛ በተረፈ ብላኪ ነው። አባት ወንድ ሆኖ ሳለ እሱ ማስተዳደር ሲገባው ሴት ልጁን ወደ አረብ ሀገር እየላከ አይደለም? ቁጭ ብሎ ገንዘብ እዛ ቁጭ የተቀብሎ እየኖረ አይደለም? ከሀገር ስትወጣ ስትሄድ እየፈቀደላት አይደለም? የገንዘብ ፍቅር ነው ይሄ ሁሉ። ሐዲሱ እንደዛ ነው ያለው። ሐዲሱ የገንዘብ ፍቅር ያወራችሁ ጊዜ፣ ከአላህ ጋር ሪባ እየበላችሁ ጦርነት ስትከፍቱ፣ በአላህ መንገድ ላይ መታገልን ስታቆሙ፣ አሉ ነቢያችን ከዚም በኋላ ምን ሰለጠላሁ ሰለጠ ላሁ ዐለይኩም ብላል አላህ ውርደትን ይሾምባችኋል የሚለውን ቆውል አመጣና ሼክ አልባኒ የወራዳዎች ወራዳ የሆኑት አይሁዲያኖችን አላህ አናታችን ላይ አውጥቶ እንደፈለጉ እንዲጫወትብን ሲያደርገን፣ በነገራችን ማ የሰው ልጅ መዋረድ ይከሰታል። አንድ ሰው ለምሳሌ ሊቀጣህና ሊያሸንፍህና የበታች አድርጎ ሊቆጣጠርህ ይችላል። በጣም የሚያስጠላው ግን በጣም የበለጠ የሚያስጠላው ወራዳ አንተን ሲያዋርድ ነው አስባችሁታል ወራዳ አንተን ሲያዋርድህ ወራዳዎች ማን ናቸው ካላችሁኝ አይሁዶች ናቸው አላህ ነው ያለ እሱ የተዋረዱ ናቸው እነሱ ከይራዳ ኸናዚር ያደረጋቸው አላህ የዘቀጡ ናቸው አላህ ያዋረዳቸው እመም የሆኑ ህዝቦች የሆኑ መጥቶ እኛ ላይ ሲሾሙብን ከምን የተነሳ ነው ከተባለ፣ የዱንያ ፍቅር ከዲናችን አስበልጦ ነው። ለዚያም ነው ከአማራው ሙስሊም የኦሮሞው ዋቄ ፈታ ይሻለኛል እያለ ያለው። ለዚያም ሲባል ነው ከኦሮሞው ሼክ የአማራው ቄስ ይሻለኛል እያለ ያለው። ከዚያም ከአላህ አለቅን እኛ እኮ ጨረሱን ይላል። እንዴት አታልቅም ታዲያ? እንዴት አታልቅም? ይሄ ነው እየተከሰተ ያለው ማለት ነው። እናም ቁርአን አንቀጽ ቀራ ሼክ አልባኒ። አሁን ያልኩትም በነገራችን ሼክ አልባኒ የተናገሩትን ንግግር ነው፣ ረሂመሁላህ ሀል ለመን ላ እንደ አላህ በድሎናል? ታዲያ ወማ ለምናሁም ወላኪን ካኑ አንፉሰሁም የዝሊሙን አለ በፍሱም። አላህ አልበደለንም፣ እኛ ራሳችን ነን ራሳችንን የበደልነው። ምክንያቱም ይሄ ቅጣት የሚመጣብን ይሄ ውርደት የሚሾምብን መቼ ስንሆን ነው? ከዲናችን ስንወጣ እንደሆነ ነቢያችን ነግረውናል። ከዚያም ሐዲሱን ተትመተል ሐዲት ማለት ነው። ሰለጠ አላህ አለይኩም ዙለን ላ የንዚዑሃ አንኩም፣ አላህ ውርደትን ይሾምባችኋል ያ ውርደት ደግሞ ከላያችሁ ላይ አይነሳም አሉ። ያ ረሱላላህ ምን እስክናደርግ ነው? ምን ብናደርግ ነው ውርደት የሚነሳለን? ምን ብናደርግ ነው መስጊዳችን ውስጥ ተገብቶ የማንም ካፍር ነጅስ ቁርአንን የሚራገጥበት ሙስሊም እህቶቻችንን ኒቃባቸውን እየገፈፈ የሚደፍረው ይሄ ነገር የሚነሳል መቼ ነው ያ ረሱልላህ ተሾሞብናል ውርደት እንዴት ነው የሚሰነሳልን ስንል ነቢያችን መልስ ሰጥተዋል? ይሄ በሽታ ነው መድኃኒቱን ነግረውናል መድኃኒቱ ምንድን ነው ሀታ ተተዋህዱ ወትጂቡል ኢማን ሚን በይን ሲ ወትንሺዱል አናሺድ ወ ሙሰልሰላት ወ ድራማ ነው ያሉት በነሽዳ በድራማ በቀረርቶ በፉከራ መስጊድ ውስጥ ገብታችሁ ሆይ ዋይ እስላማ እስክትሉ ነው ያሉት ላ ወላ አበደን አላሉም እንደዚ ይሄን ነው ውስታዝ አባበሉ ያሉት ናቸው ነቢያችን እንደዚ አላሉ ነቢያችን የዛን ጊዜ ያውርደት ውርደት የሚወገድላችሁ ምን ስታደርጉ ነው ሓታ ተርጂዑ ኢላ ዲንኩም ወደ ዲናችሁ እስክትመለሱ ያውርደት ውርደት አይነሳም ነው ያሉት ከሽርክ እስክትርቁ ድረስ ነቢዩ የነበሩበት መንገድ ላይ እስካልተመለስን መመለስ የለም የበላይነት የለም። መረጃ ሀዲሱ እንዲሄ ነው። ሌላ ቁርኣን ገ ጠቁማችሁና ጨርሳለሁ። ነቢያ አላህ ስብሃነወተዓላ በቁርኣን ላይ ምን አለ? ወላ ተሂኑ አትዋረዱ፣ ወላ ተሕዘኑ አትተክዙ፣ አንቱሙል አዕለውና እናንተ የበላይ ናችሁ። ሶስት መዋረድ የለም፣ መተከዝ የለም፣ የበላይ ናችሁ። ማንም ሁሉም ይፈራችኋል። ነገር ግን ይህንን ሶስት ደረጃ ለማግኘት አንድ ማሟላት ያለብን ጉዳይ ወአንቱም እንኩንቱም ሙእሚኒን ትክክለኛ ልክ ነብያችን እንደነበሩበት እምነት ሰሃቦች እንደነበሩበት እምነት ላይ ከሆናችሁ የዛን ጊዜ በላይ ናችሁ፣ ውርደት አይነካችሁ። ከዛ በተረፈም ቢካላችሁ ግን ውርደትና ቅሌት ይከናነባችኋል። መልእክቱ ያለው ማለት ነው። ይህንን በሚገልጽ ቅድሙን ሀዲስ በሚገልጽ መልኩ አሁን ፍልስጢን ላይ የሚከሰተውን አይነት በኢትዮጵያ ውስጥ ሙስሊሞች ላይ የሚከሰተው አይነት በአለም ላይ ሙስሊሞች ላይ የተከሰተን የሚገልጽ ሐዲት። ሌላ ደግሞ ቃለ ረሱሉላሂ ሰላላሁ አለይህ ወሰለም ሰተዳአ አለይኩሙል ኡመሙ ከማ ተዳአል አከላቱ ኢላ ቀሳቲሀ። ሰዎች የሁዲው ዛሬ ጤንጤነትን የሚያራምደው ኦነግ ሙስሊሙን፣ መስጊዱን፣ ቁርአኑን ነው የሚያጠቃው አብዛኛውን ቦታ ላይ ፋኖ ተብዬውም አማራ ነፃ አወጣለሁ በሚል ስም መስጊድ ውስጥ እየገባና ቁርአንና መስጊድን መሻይኾችን መሳለቂያና መራገጫ ማድረግ ነው። አንድ አላማ ነው አላማቸው። እሱም ይሄም እስላም ጥላቻ ነው ያለው። ይሄም የእስላም ጥላቻ ነው። ሐዲሱ እንደዛ ነው ያለው። ሰተዳዓ አለይኩም አልኡመም ህዝቦች የካሃዲ ስብስቦች ይጠራሩባችኋል። እንዴት? ያ ረሱላህ ከማ ተዳዓል አከለቱ ኢላ ቀሳቲ ማድ ምግብ ቀርቦ አርሂቡ እንብላ፣ ቅረቡ እየተባለ ማድ ቀርብ የለ ልክ ማድ ላይ እንብላ ተብሎ ሰው እንደሚገባበዘው ይገባበዙባችኋል አሉ። ሱሃቦች ግራ ገባቸው ያ ረሱላህ አንተ ያላህ መልእክተኛ ሆይ እኛ የዛን ጊዜ አሚን ቅለትና ሂነኤብ እኛ የዛን ጊዜ ቁጥር አናሳ ሁነን ነው እንዴ አሉ ሶሃቦች። ዛሬ በነሺዳ እና አንድን አንድነን እያሉ በመዝሙር መልኩ የሚንጫጩ ሰዎች ሀዲሱ እንዳልገባቸው ትረዳላቸው። ከይነ መንካን ያሰው ሶሃቦች ጠየቁ፣ ሶሃቦች ጠየቁ። ቁጥር አናሳ ሁነን ነው እንደ ያ ረሱለላህ፣ የሚጠራሩብና ከሃዲያኖች በአንድ ድምፅ እኛን ለመብላት ማዕድ ምግብ እንደሚበላው በአንድ ድምፅ ነው ሊበሉን የሚጠራሩብን እኛ ቁጥራችን ጥቂት ሆኖ ነው እንደ ሲሉ ነቢያችን አይደለም አሉ ላ አሉ፣ እንደሱ አይደለም አሉ። በል አንቱም ከፊሩን የዛን ጊዜማ እንዲሁም ብዙ ናቸው አሉ። አሁን ኢትዮጵያ ላይ እንደው እንደ ሙስሊም ብዙ አለ። በዓለም ላይ እንደ ሙስሊም ብዙ ተከታይ ያለው ሃይማኖት አለ ግን በዓለም ላይ ደግሞ የእስልምናን ገጽታ ለምን ተላበስ ብሎ ደግሞ የሚገደላለ እንደ ሙስሊም ጉድ እኮ ነው የሚያሰኘው። ሀዲሱ እንደዚሁ እንደዚህ እያብለጨለጨ ነው የሚታየው። ወላ የዛን ጊዜ እናንተ ብዙ ናችሁ አሉ። ይሄው ሀዲሱ ብዙ ናችሁ፣ በጣም ብዙ ናችሁ። ነገር ግን ምን አሉ? ዓለይሂ ሰላቱ ወሰላም፣ ወላኪነኩም ነገሩ የብዛት ጉዳይ አይደለም። ነገር ግን ውሃ ላይ የሚሳፈፍ አረፋት አቃላችሁ ጉታ ከጉታ ይሰይል የሆነ ወንዝ ሲሄድ ጎርፍ ሲሄድ ከሰፈር ውስጥ የሚወጣ ወንዝ ሲመጣ ምን እንደሚያደርገው ቆሻሻዎችን አንሳፎ ከላይ አረፋ ቆሻሻ አረፋ ታውቃላችሁ። ኮረፋት እንዲህ ከተንሳፉ የሚሄድ ኮረፋት ይሰምጣል፣ ወደ ውስጥ አይሰምጥም እኮ እንደዛ ናችሁ አሉ። ያኒ بس لا اكثر واسلاما يا مسلموچ እኔ بس ምን ያልደራደርም ቁም ጋድር እያለ ይነሽድላል። ከዛ ድራማ ይሰራላል፣ የኻሊድ ኢብኑ ወሊድ ድራማ የዑመር ኑ ኸጣብ የሐምዛ ሪሳላ ጂሃድ የምን የምን የምን፣ ወላኪን እሱ ከጫት ሰፈር አልወጣም፣ ከሽርክ ሰፈር አልወጣም፣ ከቢዳ ሰፈር አልወጣም፣ የሴት ገንዘብ ከመብዘት ሰፈር አልወጣም። በዳዕዋ ስም ቁጭ ብሎ ወንበር ላይ ቁጭ ብሎ መዳም ቤት እዛ ተሰቃያለች፣ ገንዘብ ለመስጊድ ለዳዕዋ ለምን እያለ መቦጨቁን አላቆመም። እሱ እዛ ላይ ተጠምዷል። በአፍ ግን ጀግና ነው፣ ሙጃሂድ እዚህ ቁጭ ብሎ ቲክቶክ ላይ ሙጃሂድን ተቀደም እያለ ቪዲዮ ይሰራል። የጅራፍ ድምፅ ቢሰማ ሱሪው ላይ የሚጸዳዳ የሆነ ማለት ነው። እንዴት ትፈራላችሁ ይላል ደግሞ እዚህ ላይ ቀረርቱ ወላኪን የጅራፍ ድምፅ ቢሰማ ሱሪውን ለቆ የሚሮጥ ምንም ከተግባር ላይ የሌለበት። ነቢያችን ሰላላሁ ዐለይሂ ወሰለም እናንተ ብዙ ናችሁ የዛን ጊዜ ነገር ግን ውሃ ላይ እንደሚንሳፈፍ ኮረፋት አረፋ ቀላል ናችሁ። በጣም ቀላል ናችሁ። ሚዛን አትደፉም። አፍ ብቻ ናችሁ፣ ስም ብቻ፣ ተግባር ዜሮ። አላህ ሱብሓነሁ ወደ ሐዲሱ ተዝመተ ሐዲት አላህ ሱብሓነሁ ወተዓላ ከነሱ ልብ፣ ከካዲያኖች ልብ የናንተን ፍራቻ ያነሳል አሉ። በእናንተ ልብ ውስጥ ደግሞ ሑብ ዱንያ ከራሂየት ልመውት የዱንያን ፍቅር፣ ሞትን ጥላቻን በልባችሁ ውስጥ ያስቀምጣል አሉና የመጨረሻ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲያስቀምጡልን ከሌላ ንግግር ጋር አገናኝላችሁ ፈለኩ። ሶሃቦች በፊት ለካህዲያኖች ሊፋለሙ ለጂሃድ ሲሄዱ ልክ ሙስሊሞች መጡላችሁ ተብሎ ገና የወር አንድ ወር ሙሉ በእግር የሚያስኬድ በፈረስ በግመል አንድ ወር የሚያስጉዝ መንገድ እየቀራቸው ካህዲያኖች ምን ያደርጋሉ ሀገር ለቀው ይጠፉ ነበር። የሙሐመድ ተከታዮች እየመጡ ነው ፣ አለቀልን ብለው አገር ለቀው ይጠፉ ነበረ። ከሃዲያኖች ለምን ከተባለ ኢማናቸው በጣም ጉልበት አለው። አላህ እንዲፈሩ አደረጋቸው። ሄይባ ግርማ ሞገስ ሰጣቸው። አላህ አላህ የሆነ ግርማ ሞገስ ሰጣቸው እንዲፈሩ። እነሱ አላህን ፈሩት፣ ፍጥረቱ ሙሽሪኩ ከሃዲው። አላህ ደግሞ እነሱ እንዲፈሩ አደረጋቸው። ያሁኑ ደግሞ እኛ አላህን ተዳፈርን። ካዲያኖች እንዲጸዳዱብን አረገ። በየቦታው አላህ እንዳፈራለን። ካዲያኖች እኛን ደግሞ እንዲዳፈሩ አላህ ምን አደረጋቸው? ድፍረ ሰጣቸው። አላህን ከፈራን ማን خاف الله اخافه الله من من خاف الله خافه የሚለው ማን من ንግግሩ ጠፋኝ። የሆነ አባባል አለ፣ አላህን የፈራ ሰው ፍጥረቶች እንዲፈሩት ያደርጋል። በአካባቢ የሚባል ነገር አለ። ይህንን ቀውል ከአንዳንድ ዳዒዎች ንግግር ሰምተን የማውቀው አላህን ሱብሓነሁ ወተዓላ የፈራን ሰው እሱ እንዲከበርና እንዲፈራ አላህ ግርማ ሞገስ ይሰጠዋል። ማንአፋፍ ላሁ ሚን ኩል ሸይ ነው

እና ታዲያ ወንድም መቶቼ ባረከላሁ ባረከላሁ ፊኩም አንዳንድ ሰዎችን ካያችሁ ዝም ብሎ እንደው ስታዩዋቸው የሆነ ግርማ ሞገስ ያላቸዋሉ። ዝም ብሎ ስታዩዋቸው ሄይባ አላቸው የሆነ ደፍራችሁ እንዳትናገሩ ሀያ ይዛችኋል። ጁርአ አይኖራችሁም ይሁን አላህ የሚያላብሰው ግርማ ሞገስ። እና አላህ ሱብሃነሁ ወተዓላ ከግርማ ሞገሱ ያላብሰን

ሰላሙ አለይኩም ወረሕመቱላህ ወበረካቱ። አለይኩም ሰላም ወረሕመቱላህ ወበረካቱ። አቡ አብደላ ተውሂድን በእጅ ለመጨበጥ ይሄ ኪታብ ብቻ በቂ እኮ ነበር፣ እንደው ሌላም አያስፈልግም ነበር። በጣም የሚገርም ነው። እኔ እኮ ስጀምር ብያችኋለሁ። ድሩሱል ሙሂማን የቀራ ሰው የሼክ አብዱረዛቅ አልበድርን ሸርህ ድሩስ ሙሂማ ያየሰው ኪታቡ ተውሂድ ውስጥ ያለን፣ እሱሉ ሰላሳ ውስጥ ያለን፣ ቀዋዕዱ አርባ ውስጥ ያለን፣ ሹሩጡ ሰላት ውስጥ ያለን፣ ከሽፈ ሹብሃት ውስጥ ያለን ጥቅል በሆነ መልኩ ይረዳዋል።